እስራኤል አምስት የፍልስጤም እስረኞችን ፈታለች። ነገር ግን ቤተሰቦች እንደገና ሲገናኙም እንኳ የአየር ድብደባዎችና ሌሎች ጥቃቶች ቀጥለዋል። በሌላ በኩል ሐማስ የጋዛን ቁጥጥር ለፍልስጤም ኮሚቴ ለማስረከብ ተስማምቷል። ይህን ተከትሎም ዓለም አቀፍ የማረጋጋያ ኃይል ወይም አይ ኤስ ኤፍ ለመላክ ውይይት እየተደረገ ነው ተብሏል። መጀመሪያ ላይ የትራምፕ የጋዛ ሰላም እቅድ አካል የሆነው ይህ ኃይል በተባበሩት መንግስታት ትእዛዝ ስር የአረብና የዓለም አቀፍ አጋሮችን ሊያካትትም ይችላል። የቱርክ የውጭ ጉዳይ ሚኒስትር ሀገር ሃካን ፊዳን ከስድስት የአረብ አጋር ሀገራት ጋር ከተገናኙ በኋላ እቅዱን አረጋግጦታል። ይህ የጋዛ አዲስ የግዛት ዘመን መባቻ ሊሆን ይችላል ተብሎም ታልሟል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ጋዛ አካባቢ ሊያየው የማይፈልገው የረሲብ ጠይብ ኤርዶሃን መንግስት የጋዛ የወደፊት እጣ ፈንታ በፍልስጤማውያን የሚመራ መሆን አለበት እናም ማንኛውም አዲስ የሞግዚትነት ስርዓት ማስወገድ እንዳለበት ከሌሎች ስድስት ከፍተኛ የአረብ ሀገሮች ጋር በመሆን በኢስታንቡል ከተወያዩ በኋላ መግለጫ ተጫውተዋል። አሁን እየተናወጥ ያለውን የሶስት ሳምንት የተኩስ አቁም ስምምነት በማዘጋጀት ረገድ ማዕከላዊ ሚና የተጫወተችው ቱርክ የአረብ ሀገራት በጦርነቱ በተጎዳው ክልል መልሶ ግንባታ ላይ እንዲሳተፉ ግፊት እያደረገች ትገኛለች። የእኛ መርህ ፍልስጤም በፍልስጤማውያን መመራት አለባት የሚል ነው ያሉት ሚኒስትሩ፣ የራሳቸውን ደህንነት ማረጋገጥ አለባቸው። ዓለም አቀፉ ማህበረሰብ ይህንን በተቻለ መጠን በተሻለ መንገድ መደገፍ አለበት፣ በዲፕሎማሲያዊ በተቋማዊና በኢኮኖሚያዊ መንገድ ሲሉ ከውይይቱ በኋላ ተናግረዋል። ማንም ሰው አዲስ የሞግዚትነት ስርዓት ብቅ ማለቱን አይፈልግም፣ ማለታቸውንም አሽራ ቃል አውሳት ዘግቧል። በአሜሪካው ፕሬዚዳንት ዶናልድ ትራምፕ አደራዳሪነት ለሁለት ዓመታት የዘለቀውን የደም መፋሰስ ያስቆመው የጥቅምት አስር የተኩስ አቁም ስምምነት በአዲስ የእስራኤል ጥቃቶችና በእስራኤል ወታደሮች ላይ በተሰነዘሩ የፍልስጤማውያን ጥቃቶች ተፈትኗል። ውይይቱም ከሳውዲ አረቢያ፣ ከኳሳር፣ ከተባበሩት አረብ ኤሚሬቶች፣ ከዮርዳኖስ፣ ከፓኪስታንና ከኢንዶኔዥያ የመጡ ከፍተኛ ዲፕሎማቶችን ያካተተ እንደነበር በማስታወስ አሁን እጅግ በጣም ወሳኝ ደረጃ ላይ ደርሰናልም ብለዋል። በጋዛ የተከሰተው ጦርነት እንደገና እንዲቀጥል አንፈልግም ሲሉም ሀካም ፊደን አክለዋል። ሰባቱም ሀገራት ፍልስጤማውያን የጋዛን ደህንነትና አስተዳደር እንዲቆጣጠሩ ዕቅዶችን እንዲደግፉም ተነግሯል። በሳምንቱ መጨረሻ ላይ ዋና ተደራዳሪ ካሊል አልሃያ ከሚመራው የሐማስ ልዑክ ጋር ውይይት ያደረጉት ፊደን ሐማስ ጋዛን ለፍልስጤማውያን ኮሚቴ ለማስረከብ ዝግጁ ነው ብለዋል። በተጨማሪም በሀማስና በተቀናቃኙ በዌስት ባንክ የሚገኘው የፍልስጤም ታጣቂዎች መ። መካከል የተደረገው የእርቅ ጥረቶች በተቻለ ፍጥነት ፍሬያማ ይሆናሉ ሲሉ ይህ የፍልስጤም አንድነት ደግሞ የፍልስጤምን ውክልና በዓለም አቀፍ ማህበረሰብ ውስጥ ያጠናክራል ብለዋል። የቱርኩ ፕሬዚዳንት ረሲብ ጤብ ኤርዶሃን ከሚኒስትሮቹ ውይይት በፊት በኢስታንቡል ንግግር ሲያደርጉም ሐማስ የተኩስ አቁም ስምነቱን እያከበረ ቢሆንም እስራኤል በዚህ ረገድ በጣም ደካማ አፈጻጸም እንዳላት ተናግረዋል። ከተኩስ አቁም ስምነቱም ወዲህ ከሁለት መቶ በላይ ንጹሐን ሰዎችን የገደለና በዌስት ባንክ ላይ የሚደርሰውን ወረራ እንዲሁም ቅስቀሳ ያላቆመ የእስራኤል አስተዳደርን ያለው ይህ ደግሞ አሳፋሪ ነው ሲሉ አክለዋል። ሀገራት አሁንም በጋዛ ውስጥ በተባበሩት መንግስታት ድርጅት የመረጋጋት ኃይል በአሜሪካ የተኩስ አቁም ስምነት አካል እንዲሆን የታቀደውን ትዕዛዝ እየሰሩ ሲሆን በዚህ መሰረት ወታደሮችን ለመላክ ይወስናሉ ሲሉ የቱርክ የውጭ ጉዳይ ሚኒስተር ሀካም ፊደን ተናግረዋል። ቱርክ እንደተናገረችው ኳታር፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ዮርዳኖስ፣ ፓኪስታን፣ ኢንዶኔዥያና ቱርክን ያካተተ ስብሰባ ከደረጉ በኋላ ለጋዛ ከጦርነት በኋላ ፍልስጤማውያን የፍልስጤምን አስተዳደርና ደህንነትን የሚያረጋግጡበት ማዕቀፍ ማየት ትፈልጋለች ብለዋል ፊዳን። በትራምፕ እቅድ መሠረት የጋዛን የተኩስ አቁም ስምነት የሚከታተለው ዓለም አቀፍ የማረጋጊያ ኃይል በተባበሩት መንግስታት የጸጥታው ምክር ቤት ውሳኔ የተገለጸ ኃላፊነትና የህጋዊነት ማዕቀፍ እንዲኖረው ማድረግ ወሳኝ መሆኑን ተናግረዋል። ዋሽንግተን በአሁኑ ጊዜ ከአረብና ከዓለም አቀፍ አጋሮች ጋር በመተባበር የኃይሉን ስብጥር ለመወሰን እየሰራች ቢሆንም ቱርክ ከእስራኤል ከፍተኛ ተቃውሞ ቢኖርባትም ሚናውን ለመጫወት ተስፋ አድርጋለች። በተጨማሪም ስምምነት ላይ ለመድረስ በማንኛውም የተባበሩት መንግስታት ድርጅት ቋሚ አባላት ወይም ቬቶ ተቃውሞ ነጻ መሆን አለበት በማለት ዋሽንግተን ለቴላቪቭ በተደጋጋሚ የምታሳየውን ድጋፍ ዳግም እንዳይፈጠር አስጠንቅቋል። እስራኤል አንካራ ከሐማስ ጋር ባላት የጠበቀ ግንኙነት ላይ ጥርጣሪ በማሳደር የቱርክን ዲፕሎማሲያዊ ግንኙነት ለረዥም ጊዜ ስትመለከት ቆይታለች። የእስራኤል ወታደሮች ከጋዛ ከወጡ በኋላ ስልጣን ለመያዝ ከታቀደው ግብረ ኃይል ጋር መቀላቀሏን አጥብቃም ትቃውማለች። የአንካራ መረጃዎች እንደሚያመላክቱት በሐማስ የተያዙትን የእስራኤል ታጋቾችን ጨምሮ በፍርስራሹ ስር የተቀበሩትን ሰዎች ቅሪት ለማግኘት የሚደረገውን ጥረት ለመርዳት የተላከ የቱርክ የአደጋ ጊዜ እርዳታ ቡድን እስራኤል ወደ ውስጥ ለመግባት ፈቃደኛ ባለመሆኗ በድንበር ላይ መቆየታቸው ተዘግቧል። በሌላ በኩል የአሜሪካ አስተዳደር በጋዛ ለሚካሄደው ዓለም አቀፍ የማረጋጊያ ኃይል ወይም አይኤስኤፍ የተባበሩት መንግስታት የጸጥታው ምክር ቤት አባላት ረቂቅ የውሳኔ ሀሳብ ልኳል። የውሳኔው ዋና ነጥቦችም ዓለም አቀፍ ኃይል ከግብፅና ከእስራኤል ጋር በመተባበር ከአዲስና ከሰለጠነ የፍልስጤም የፖሊስ ኃይል ጋር እንደሚሰራ ያካትታል። በረቂቁ መሰረትም ኃይሉ የድንበር አካባቢዎችን በማስጠበቅና የጋዛን የደህንነት አካባቢ በማረጋጋት ረገድ እገዛም ያደርጋል። በወታደራዊ በሽብርና በጥቃት መሰረተ ልማቶች የወደሙብትን መልሶ መገንባትና መከላከል እንዲሁም ከመንግስት ካልሆኑ የታጠቁ ቡድኖች የጦር መሳሪያዎችን በቋሚነት ማስወገድን ያካትታል። በረቂቁ መሰረትም ኃይሉ የድንበር አካባቢዎችን በማስጠበቅና የጋዛን የደህንነት አካባቢ በማረጋጋት ረገድ እገዛም ያደርጋል። ረቂቁ በተጨማሪም ጨማሪም ኃይሎ ሲቪሎችን ለመጠበቅ እንደሚሰራ ይገልጻል። የሰብአዊ ተግባራትንም ጨምሮ የጸደቁ የፍልስጤም የፖሊስ ኃይሎችን ያሰለጥናል ድጋፍ ይሰጣልም ተብሏል። ከሚመለከታቸው ሀገሮች ጋር የሰብአዊ ኮሪደሮችን ለማስጠበቅና አስፈላጊ ከሆነም አጠቃላይ እቅዱን ለመደገፍ ተጨማሪ ተግባራትን ያከናውናል። እንደ ተረቀቀው ረቂቅም ኃይሎ እስከ 2027 መጨረሻ ድረስ ይሰራል። እናም በዚህ ጉዳይ ላይ ማንኛውም ፈቃድ ከእስራኤልና ከግብጽ እንዲሁም ከጸጥታው ምክር ቤት አባላት ጋር ይመካከራል። ዝርዝሩን የሚያውቅ ምንጭ ለአይ 24 ኒውስ እንደተናገረው አስተዳደሩ በጥቂት ቀናት ውስጥ ረቂቅ የውሳኔ ሀሳቡ በይፋ እንደሚያቀርብና በሚቀጥለው ሳምንት መጀመሪያ ላይ ረቂቁን ለማጽደቅ ድምፅ መሰጠት ይጀምራል ተብሏል። እንደ አይ 24 ኒውስ ገለጻም የደህንነት ኃይሉ አስፈጻሚ ኃይል እንጂ የሰላም አስከባሪ ኃይል አይደለም የሚል አቋም ተሰጥቶታል። ረቂቅ ሰነዱ እንደሚያመለክተው ከሆነም ኃይሉ ጋዛን ከእስራኤልና ከግብጽ ጋር ያላትን ድንበር ለማስጠበቅ ሲቪሎችና የሰባዊ ኮሪዶሮችን ለመጠበቅና ዴስ የፍልስጤም የፖሊስ ኃይልን ለማሰልጠን ኃላፊነት ተሰጥቶታል። ኃይሉ ጋዛ በወታደራዊ በሽብርና በጥቃት የወደሙ መሰረተ ልማቶችን መልሶ መገንባትን እንዲሁም ከመንግስት ካልሆኑ የታጠቁ ቡድኖች የጦር መሳሪያዎችን በቋሚነት በማስወገድ በጋዛ ውስጥ ያለውን የደህንነት አካባቢ ያረጋጋል ሲል የዜና አገልግሎቱ ዘግቧል። ይህ በእንዲህ እንዳለም የኳታር ኤሚር ሼክ ታሚም ቢን ሐማድ አልታኒ የእስራኤልን ጥቃት ወረራና የቅኝ አገዛዝ ሲሉ በጠሩበት ንግግራቸው ከደረሰው ውድመት የፍልስጤም ሕዝብን መልሶ ለመገንባት ዓለም አቀፉ ማህበረሰብ ጥረቱን በጥፍ እንዲያሳድግ ጥሪ አቅርበዋል። ሰላምና መረጋጋት ሳይኖር በማንኛውም ማህበረሰብ ውስጥ ማህበራዊ ልማትን ማሳካት አይቻልም ሲሉ በኳታር ዋና ከተማ ዶሃ በተካሄደው ሁለተኛው የዓለም የማህበራዊ ልማት ጉባኤ መክፈቻ ላይ አልታኒ ተናግረዋል። የፍልስጤም ሕዝብ በእስራኤል ወራና በፍልስጤም ውስጥ ቃለው የቅኝ አገዛዝ ስርዓት ማገገም እንዲችል ሁሉም አይነት እርዳታ እንደሚያስፈልገው ግልጽ ነው ሲሉም አክለዋል። እንዲሁም ዓለም አቀፉ ማህበረሰብ ጥረቱን በጥፍ እንዲያሳድግና ለፍልስጤም ሕዝብ መልሶ ለመገንባት ድጋፍ እንዲሰጥና ፍትህ እስኪሰጥ ድረስ ለህዝቡ መሰረታዊ ፍላጎቶችን እንዲያረጋግጥ አሳስበዋል። ይህ እንዲህ እንዳለም ከእስራኤል ባልተጠበቀ ሁኔታ የተፈቱ አምስት እስረኞች መፈታታቸው ተገልጿል። ለህክምና ምርመራም ወደ አልአቅሳ ሆስፒታል ተላልፈዋል ነው የተባለው። ሆኖም ግን ፍልስጤማውያን ከተፈቱት መካከል የሚወዷቸውን ሰዎች ስላላገኙ ልባቸው የተሰበሩ ብዙዎች መሆናቸውን አልጀዚራ ዘግበዋል። ቀደም ሲል የእስራኤል ባለስልጣናት በእስራኤል ታግተው የነበሩ አርባ አምስት ፍልስጤማውያን አስክሬን አስረክበዋል። እነሱን ለመለየት የሚደረገው ሂደት ይጀምራልንም ነው ተባለው እነዚህ ክስተቶች ቢኖርም የእስራኤል ኃይሎች በጋዛ ውስጥ የተለያዩ አካባቢዎችን ማጥቃታቸውን ቀጥሏል። በሺዎች የሚቆጠሩ የተፈናቀሉ ቤተሰቦችን በሰሜናዊ ጋዛ ከተማ ሹጃዬ አሰፈር ውስጥ በሚገኝ ትምህርት ቤት ላይ ኢላማ አድርገዋል። አንድ ህፃን ልጅን ጨምሮ ሶስት ፍልስጤማውያን ቆስለዋል ተብሏል። በደቡብ አይራፋ ሶስት ተጨማሪ ፍልስጤማውያን በእስራኤል ኃይሎች ተገድለዋል። እነሱም በአቅራቢያው ባሉ የካን ዩኒስ ምስራቃዊ ክፍሎች ላይ ጥቃቶችን ቀጥሏል። የመኖሪያ ቤቶችን የማፍረስ እንቅስቃሴም ተስፋፍቷል ተባለ